በስህተት ወደ አካውንታቸው የገባውን ሰባት መቶ ሺህ ብር የመለሱት ታማኟ ወይዘሮ አሚናት አሊ የባቲ ከተማ ዜሮ አራት ቀበሌ ኗሪ የሆኑት አሚናት አሊ ማዚያ አስራ አምስት ሁለት ሺ አስራ ሰባት ወደ አካውንታቸው ሰባት መቶ ሺህ ብር ገቢ ይደረጋል። የራሳቸው ገንዘብ እንዳልሆነ ያወቁት ወይዘሮ አሚናት ግራ ይጋባሉ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላ ስብሐነ ወተዓላ ሰላም ምዝነት ረደት አይላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁ። የዛሬው ቪዲዮ የታማኝነትን ጥግ የተላበሱት እናትን ታሪክ ይዤላችሁ ቀርብ ያለሁ ማሻአላህ ተባረከ ራህማ እስከ መጨረሻው አዳምጡትና ዱአ አድርጉላቸው ማለት ነው። በስህተት ወደ አካውንታቸው የገባው 700 ሺህ ብር የመለሱት ታማኛ ወይዘሮ አሚናት አሊ የባቲ ከተማ 04 ቀበሌ ኗሪ የሆኑት አሚናት አሊ ሚያዝያ 15 2017 ወደ አካውንታቸው ሰባት መቶ ሺህ ብር ገቢ ይደረጋል። የራሳቸው ገንዘብ እንዳልሆነ ያወቁት ወይዘሮ አሚናት ግራ ይጋባሉ። ከደቂቃዎች ቆይታ በኋላም ስልክ እንደተደወለላቸው ነው የሚያስታውሱት። ወደ አካውንትሽ በስህተት ገንዘብ አስገብተናል፣ እባክሽን ልትመልሽልን ትችያለሽ? የሚል የተማጽኖ ጥያቄ ይቀርብላቸዋል። የተፈጠረውን ነገር ሁሉ ከትዳር አጋራቸው መሐመድ አደም ጋር በመመካከር የገንዘቡን ትክክለኛ ባለቤት ማፈላለግ ይጀምራሉ። የራስ ያልሆነ ገንዘብ አጥፊ ነው ብለው ያመኑትና ከራሳቸው ይልቅ የተጨነቀች ነፍስን ለማስደሰት የቆረጡት ጥንዶች የገንዘቡ ባለቤት የሆኑትን እናት አፈላልገው አድራሻቸውን አገኙ። ኗሪነታቸው በደቡብ ወሎ ዞን ሐይቅ ሀይቅ ከተማ የሆነው ነፊሳ አሊ የገንዘቡ ባለቤት እንደሆኑ እንደሆኑና ቤተሰቦቻቸው በስህተት ሰባት መቶ ሺህ ብር ወደ አሚናት አሊ አካውንት እንዳስገቡ ይረጋገጣል። የባቲ ከተማዋ እናት ወይዘሮ አሚናት በጽናትና በታማኝነት በስህተት ወደ አካውንታቸው የገባውን ሰባት መቶ ሺህ ብር በኢትዮጵያ ንግድ ባንክ በኩል የገንዘቡ ባለቤት ለሆኑት ነፊሳ አሊ መልሰዋል። ከአሚኮ ጋር ቆይታ ያደረጉት እና ገንዘባቸው የተመለሰላቸው ነፊሳ አሊ በሁለተኛው ቀን ገንዘቡ ተመለሰልኝ የማረጋገጫ መልእክት ሲደርሰኝ ማመን አልቻልኩም ብለዋል። ከዚህ በፊት አይቻት አላውቅም። ስነት ስለ አንድ ነገር ትዘላለኝ። ሰሞኑን የገጠመኝም በአላችን ነገር ያልሽ ወደዚህ መጣለች። በጣም አሪፍ ጨዋታ ናት። አንድ ፍጡርም ጋብዝ ብለውኝ ሆቴል ሄድን። ፍጣር ጋብዙ። ከዛ ያው ሰዎች ከኔ ጋር ዛፍ ምስጠር ሸይ መስም ነገር አለች አይደል? እሷ ፎቶ ምናምን አነሱኝ። ማለት ፎቶ የሚነሱ ሰዎች ነበሩ ከኔ ጋር እየመጡ እና የሆኑ ሁለት ህጻናት ልጆች እያዩ ነው። እኔ አላወቅኩም። ሁለት ህጻናት ናቸው። መጡ ወደ እኔ። የመጀመሪያ የጠየኩት ጥያቄ ምንድን ነው ታውቃለህ? አንተ ምንድነህ? ወላሂ እንዲህ ነው ያሉኝ። ምንድን ነህ አንተ ምንም ማለት ፌመስ ነህ አይደለሁም እና ለምንድን ነው ከአንተ ጋር ሰዎች ፎቶ የሚነሱት እኔ እንጃ እሺ ሁሉም ሰው ለምንድን ነው የሚያየህ አላቅም ከዛ ያዩኝ አስተያየት ማለት ነው። ልጆቹ እናጣራለን አይነት ነገር የለም። ወይኔ ማን ነው ሰምሽ? በድር ያባላለሁ አንቺስ። እና አያቁኝም፣ አያቁኝም ማለት አንዳንድ ሰዎች አለን ቲክቶክ ላይ ምናምናን በደንብ በሽ ስለሆነ ሁሉም ሰው የሚያቀን የሚመስል ከሆነ አያቁንም ብዙ ማያቁን ሰዎች አሉ። እና እነ በድርያ እንዴት እንደተመቹኝ በቃ እኔ በቃ እንደውም ከእነሱ ጋር ነበረ በቃ ፎቶ መነሳት በጣም ነው የተመችኝ። በቃ አንተ ማነ ቋር እንደሚያለችኝ ያለችኝ ያለች እና በቃ በጣም ወደድኩትኝ። በጣም ነው የተመቸኝ፣ በጣም